ሰሞኑን ገርጂ መብራት ኃይል አካባቢ በማይታመን ዋጋ በዲስካውንት በዲስካውንት አፓርትመንት ሽያጭ የሚል ወሬ ሚዲያውን አጨናንቆታል። ብዙዎቻችሁ በጠየቃችሁ መሰረት በቦታው ላይ ተገኝቼ የነበረ ያየሁትን ነው ማመን ያቃተኝ። ሳይቱ የሚገኙ ገርጂ መብራት ኃይል ከዋናው አስፓልት አጠገም ነው። ግንባታው ሰባ ፐርሰንት ደርሷል። በጣም የተመቸኝና የገረመኝ ነገር ቢኖር እዚህ አፓርትመንት ላይ ቤት የሚገዛ ሰው በጣም በጣም እድለኛ ነው። ምክንያቱም አንደኛ ቦታው ገርጂ መብራት ኃይል ጋር መሆኑ፣ ሁለተኛ እንደምታዩት ግንባቱ 70% የደረሰ አፓርትመንት ቤት በ10% ቅድመ ክፍያ ብቻ ባለሁለትና ባለሶስት መኝታ ሰፊ ሳሎንና በረንዳ፣ ኦፕንና ክሎዝድ ኪችን፣ ላውንደሪ ሩም፣ ባዝሩም ያለው አፓርትመንት ቤት ይገዛል። የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ ሁለት መወጣጫ ሊፍት፣ ካር ሊፍት ያለው አራት ወለል የመኪና ማቆሚያ፣ የጋራ አዳራሽ፣ በአጠቃላይ ቅንቱ አፓርትመንት ነው። ዲስካውንቱም የሚቆየው ለጥቂት ቀን ነው። ለበለጠ መረጃና ለሳይት ጉብኝት ከስር ባስቀመጥኩላችሁ ስልክ ይደውሉ።